ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እንኳን በሰላም ወደ ቻናላችን መጣችሁ! መደመጥ ያለባቸውን ወሳኝ ወሳኝ የሆኑ መረጃዎችን በተከታታይ ወደ እናንተ ልናደርስ ሰዓታችንን ጠብቀን ተገኝተናል። ከዚሁ ጋር ተያይዞ በዛሬው ዕለት የአዲስ አበባ ከተማ አስተዳደር በከተማዋ ትራንስፖርት አገልግሎት የሚሰጡት ላይ አስገዳጅ ደንብ ማጽደቁ ተሰምቷል። ዝርዝር መረጃውን እናደርሳለን። በሌላኛው መረጃችን ብዙዎቻቸው ስትጠይቁት የነበረው ከመኪና ብድር ጋር ተያይዞ በዛሬው ዕለት አዲስ የመኪና ብድር መጀመሩ እንዲሁም 15 ይህንን አገልግሎት ሲጠባበቁ የነበሩ ማህበረሰቦች መኪና መረከባቸው ተሰምቷል። ዝርዝር መረጃውን ከማድረሳችን ባሻገር በትላንትናው ዕለት ከታርጋ ጋር ተያይዞ አንድ መረጃ ወደ እናንተ አድርሰን የነበረ ቢሆንም በዛሬው ዕለት እንግዲህ ሙሉ በሙሉ ታርጋ የሚቀየር አሰራር ይፋ መደረጉ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ። እንግዲህ ክብራን ተመልካቾቼ ሁሉንም ዝርዝሮች አንድ ባንድ ወደ እናንተ አጠር አድርገን ለማድረስ እንሞክራለን። በቅድሚያም በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች አንድ ዓይነት ታርጋ እንዲለጥፉ የሚያደርግ አዲስ አሰራር ተግባራዊ መደረጉ ተሰምቷል። በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀይሩ የተነገረ ቢሆንም በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ ምን ምን ይዟል? አዲሱ መመሪያ በአሁን ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚጠቀሙትን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም ተብሏል። በመላው ኢትዮጵያ አገልግሎት ላይ የሚውሉ የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው ይደረጋል። ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሑፍና የኢትዮጵያ ካርታ ይኖረዋል ተብሏል።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 አራት ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ሰሌዳ ቁጥሮችን እንዲያመርቱም ይደረጋል። የተሽከርካሪ የመለያ ቁጥር ሰሌዳዎች የቀለም ህብር፣ ፊደላት። በተጨማሪም የመለያ ቁጥር ሰሌዳዎቹ ሲመረጥ ለቁጥጥርና ለመዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶች እያንዳንዱ የሰሌዳ አይነት ላይ እንዲኖር ይደረጋልም ተብሏል። የመለያ ቁጥር ሰሌዳዎቹ የተሽከርካሪዎቹን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀም የሚያመለክቱ ቀለማት እንዲሁም ሌሎች መለያ ይኖራቸዋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል ጽሑፍ መለያ ይይዛል። ልዩ መገለጫ ያለው የተለያየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚቀርቡበት ጥያቄ መሠረት ለሚጠየቅ እንደ ሁኔታ በልዩ ሁኔታ ሊሰጣቸው ይችላል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢ አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ ይኖርባቸዋል። የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት የትራንስፖርትና ሎጂስቲክስ ሚኒስቴር በሚያዘጋጀው የጊዜ ሰሌዳ መሰረት ነው። በንጉሥ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጓልም ተብሏል። በሌላ በኩል የአዲስ አበባ ከተማ አስተዳደር በከተማዋ በትራንስፖርት አገልግሎት የሚሰጡ ብስክሌቶች ከተመረቱ ሁለት ዓመት ያለፋቸው እንዲሆኑ የሚያስገድደውን አዲስ ደንብ ተግባራዊ ማድረግ መጀመሩ ተገልጿል። ባለፈው ጥር የጸደቀው ደንብ በብስክሌት ትራንስፖርት አገልግሎት ዘርፉ ለመሰማራት የስራ ፈቃድ የሚጠይቅ አገልግሎት ሰጪ 300ና ከዚያ በላይ ብስክሌቶችን ማቅረብ እንዳለበት ይደነግጋል። የትራንስፖርት ብስክሌቶች ጂፒኤስ የተገጠመላቸው እንዲሆኑም ታዝዟል። አስተዳደሩ ደንቡን ተግባራዊ ማድረግ የጀመረው በከተማዋ የአሽከርካሪዎች ቁጥር መጨመሩ ያስከተለውን የትራፊክ መጨናነቅ ለማቃለል ያስችላል በሚል እምነት መሆኑ ተገልጿል። በሌላው መረጃችን በኢትዮጵያ የኤሌክትሪክ የሚሰሩ መኪኖች ፈላጊነታቸውና ተጠቃሚነታቸው አሁን ላይ በከፍተኛ ሁኔታ ጨምረዋል። ይህንን ፍላጎት አስቀድሞ የተረዳውና እንደ ሀገር የያዘውን የአየር ንብረት ፖሊሲ የተገነዘበ ኢትዮፒካር መኪና አስመጪ ከዚህ ቀደም ያለውን የበርካታ ዓመታት ልምድ በመጠቀም የኤሌክትሪክ መኪኖችን ወደ ኢትዮጵያ በማስገባት ለተጠቃሚዎች እያቀረበ ይገኛል። የዜጎችን ኑሮ በማከለ መልኩ በቀጥታ ግዥ እንዲሁም በባንክ ብድር አማራጭ እየቀረቡ የሚገኙት እነዚህ የኤሌክትሪክ መኪኖች የፋብሪካ ዋስትና ያላቸው ሲሆን እስካሁንም ከአንድ ሺህ በላይ ለሚሆኑ ፈላጊዎች ከባንክ እንዲሁም ከብድርና ቁጠባ የፋይናንስ ተቋም ጋር ውል በመግባት መኪኖቹን አስረክቧል። በዛሬ ዕለትም ሚያዚ 25 ቀን 2017 ኢትዮፒካር መኪና አስመጪ ከአሜጎስ ብድርና ቁጠባ ተቋም ጋር በገባው ስምምነት መሰረት የቁጠባ ተቋሙ አባል ለሆኑና ቁጠባቸውን በአግባቡ ለቆጠቡ ደንበኞች የኤሌክትሪክ መኪና ርክክብ አድርጓል። አሜጎስ የገንዘብና ቁጠባ ብድር ህብረት ሥራ ማህበር በ900 ብር መነሻ ካፒታል ጀምሮ አሁን ላይ ከ3 ቢሊየን ብር በላይ ካፒታል የደረሰ ሲሆን ለአምስት 00 ለሚሆኑ ተበዳሪዎች 6 ቢሊየን ብር ብድር አሰራጭቷል። አሚጎስ ከኢትዮጵ ካር ጋር ውል በመዋዋል እንዲሁም ከተነሳበት ጊዜ አንስቶ ቅድመ ቁጠባን ላሟሉ 10 አባላት የኤሌክትሪክ መኪና ባለቤት አድርጓል። ከዚህ ተጨማሪም እስከ ሰኔ ወር ድረስ አምሳ ኤሌክትሪክ ተሽከርካሪዎችን ለደንበኞች የሚሰጥ መሆኑ ነው በዛሬው ዕለት የተገለጸው። ህብረት ስራ ማህበሩ ከኢትዮጵያ ህብረት ስራ ኮሚሽን ባገኘው ፍቃድ በመላው የሀገሪቱ ክልል ከተሞች ቅርንጫፍ ቢሮውን በመክፈት ተደራሽነቱን እያሰፋ ይገኛል። ባለፉት ዓመታት በሀገራችን በነዳጅ የሚንቀሳቀሱ ተሽከርካሪዎችን ብሎም የኤሌክትሪክ አውቶሞቢሎችን ከተለያዩ ሀገራት በማስመጣት ለደንበኞቹ ሲያቀርብ የቆየው ኢትዮጵካር መኪና አስመጪ በስራ ላይ የተለያዩ ተግዳሮቶች ቢገጥማቸውም ለደንበኞቹ ግን በተገቢው መልኩ መኪኖችን እያስረከበ ይገኛል። ብሎም በክልል ከተሞችን በኤሌክትሪክ የሚሰሩ መኪኖችን እያቀረበ እንደሚገኝ በዛሬው ዕለት ከድሬንዩስ መረጃውን አግኝተን ወደ እናንተ አድርሰናል። ታዲያ እዚህ ላይ ልብ ማለት የሚገባችሁ ነገር በተለይ ከዚህ በፊት ቆጥባችሁ መኪና እየጠበቃችሁ ያላችሁ ይህንን ቪዲዮ የምትመለከቱ ትክክለኛ መረጃ አዲስ ለሚገቡት ወይንም አዲስ ለሚመዘገቡት ወንድም እህቶች ማድረስ ይኖርባቸዋል። በተለይ በብድርና ቁጠባ ተቋም ላይ እጅግ በርካታ ጥያቄዎች ከዚህ በፊት እየተነሱ ቢሆንም ይህንን መሰረት ያደረገ ነው። ሁላችሁም ከመክፈላችሁ በፊት የግድ የግድ ማወቅና ማጤን ይኖርባችኋል። መ መረጃውን እንደ መረጃ መቀበል ደግሞ የእናንተ ነው። ቪዲዮን ላይክ ላይክ ሸርሸር ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።